ሰፕራይዝ ቤተሰብ ደህና ናችሁ? ለሩታ ሰፕራይዝ አለኝ። ለሩታ ሰፕራይዝ አለኝ። እንዴት ነው ሰፕራይዙ? እንዴት ነው? እኔ ሁላችሁ መጀመሪያ መናገር የሚፈልገው ቤተሰብ ነገረኛ አታድርጉኝ። ሶ ሲጀመር ነገረኛ ነኝ እኔ ግን ነገረኛ አታድርጉኝ። እነ ሳውራ ማለት ነው ግን አይ ተከትኖ ይብሰል ማለት ራሱ እኮ በጣም ያስጠላል። ነገር ሲበዛ ራሱ ጥሩ አይደለም። እንዴት ነው ሰፕራይዝ አለኝ ለሩታ ታይባላል። በግ ለበግ፣ ለበግ እኔ የሁላችሁ እዚህ ጋር ባልና ሚስት እኔ መሀላችሁ ላልገባ ሲቀጥል ግን ሁለቱም በቃ ከምንም በላይ ማለት ነው። የሆነን ለመናገር ከዚህ በፊትም ታውቃላችሁ፣ ለሩታ መኪና ቁልፍ ሰጥቶ ሲሄድ እኔ ቆርቆሮ ፍለጋ አደለም እሱ ጋር የመጣሁት ብላ መልሳለች። ሩታን ታውቋታላችሁ በደንብ ማለት ነው። ቆርቆሮ እንደማትፈልግ ገባችሁ አደለ? ቆርቆሮ አደለ የምትፈልገው ሩታ ፍቅርን ነው የምትፈልገው። ጥሩ ፍቅር እንዲሰጣት እንዲያስከብራት በሷ አለ አደለ፣ በጣም እንድትሰደ ምናምን ዝም በሚለው ነገር ምናምን በቃ ሚስቱን ማንም ሰው እንዳይነካ ማድረግ ይችላል። ከምንም በላይ ከገንዘብ እና ከኩታኩት በላይ ማለት ነው። አንዳንዴ ስታስቡት ደግሞ እዚህ ምድር ላይ እስካለን ድረስ ደግሞ ገንዘብ ደግሞ ያስደስታል። አለቀ። ያለ ገንዘብ ምንም አይነት መኖር አይቻልም። ልንገራችሁ በዚህ አጋጣሚ መረራችሁም ምንም አላችሁም፣ ዋጡት። ያለ ገንዘብ ማንም ሰው መኖር አይችልም። ገንዘብ ሰውን ያስደስታልም። አለቅ ሶ ሶ ለሩታ ማለት ነው። ልንገራችሁ እንኳን የአምስት ሚሊየን ወርቅ አይደለም ወይም ደግሞ የአስር ሚሊዮን ወርቅ አይደለም። በወርቅ ምንጣፍ እራሱ ራሱ ብትል ለሷ ያንሳታል። ልንገራችሁ ማለት ነው በጣም ነው የሚያንሳት። የእውነት ነው የምላችሁ ለሩታ ምክንያቱም በሷ ምክንያት በጣም ብዙ ሰው ተለውጧል፣ በጣም ብዙ ሰው። ስለዚህ ለእሷ ይሄ በዛ ላይ ማለት ነው። ደሞ እንኳን እዚህ አይደለም ማለት ነው፣ ሆስፒታል እያለች እራሱ እኛ አላወራንም አልፈናል ሁሌ እንትን እንትን ትላላችሁ። አስቴት በቃ አስቴት እንሰጣለን፣ አለቀ ማንም ሰው ማለት ነው። እዚህ ጋር ልንገራችሁ እኔ በራሴ ዩቱብ፣ በራሴ ቤት የተሰማኝን የማውራት ሙሉ መብት አለኝ፣ ማንም ሰው አያገባውም። ገባችሁ? ልታዙኝ አትሞክሩም። እናንተም በራሳችሁ ቤት እንደፈለጋችሁ ማውራት ትችላላችሁ። እኔ ለአብርሽ ስለ አብርሽ፣ ስለ ሩታ፣ ስለ ዩቱበሮች የማውራት መብት አለኝ። ራሴ አውቃለሁ መብቱን ማለት ነው። ገባችሁ አይደለ ነገር ግን ሆስፒታሉ እንኳን እያለች ልንገራችሁ፣ ሆስፒታሉ እንኳን እያለች አበባ ይዞ አልሄዱም። አንድ ሰው እንኳን እ አበባ ማለት ኦሪጂናሉ አበባ ሚሽ እንደዚህ ፌክ አበባ የሶስት ሺህ ብርና የሁለት ሺህ አበባ በጨርቅ ተጠቅሎ ቀለም የተቀባ አበባ ለሩታ አይገባትም። ልንገራችሁ፣ እየመረሽ ዋጪ ገባሽ አይደለ ለሩታ አይገባትም። አለቀ ለሩታ በጨርቅ የተጠቀለለ ቀለም የተቀባ አበባ ማታለያ አይሆናትም። ኦሪጂናሉን አትገዙም? እንደ እንዴ ሆስፒታል ሊጠይቁት የመጡት ሁላ ኩታኩት ነው እንዳለ ይላችሁ እንዳለ ማለት ነው። በሩ ተመሸቀል ስለሚፈልጉ ነው። ግን አንድ ሰው እንኳን ኦሪጂናል አበባ ይዞ ይሄደ የለም፣ አይደል እንዴ? የሚደት ተጠቃሚ ናችሁ ሁላችሁ። እንኳን ክፍሉ አይደለም ዙሪያ እንዳለ ሆስፒታሉ በሯ ጋ ነው እንዳለ አበባ። አንዳንድ የወለዱ ሴቶች እንዳለ ሙሉ አበባ የሚሆነው ማለት ነው። ምን ምንድን ነው ምንድን ነው? በእሷ እየሸቀላችሁ አይደል እንዴ የአስር የአስር ሺህ ብር ኦሪጂናል አበባ ብትገዙ ምን ምን እንትን ትሆናላችሁ ምነው ትሆናላችሁ? ብርቅ ነው እንዴ የአንገት ወርቅ እየገዛችሁ ሲጀመር፣ ለወንድ ልጅ ማን የአንገት ወርቅ ሲጀመር፣ አሁን ማለት ነው። በጣም ነው የሚያስጠላው፣ ልንገራችሁ ፋሽን አደረጋችሁት ወርቅ ብርቅ ነው የሶስት 3 ግራም እና ሁለት ግራም አንገታችሁ ላይ የምታንጠለጥሉት እ ገባችሁ አንድ ሰው ይዞ ይሄዳል ሆስፒታል ውስጥ አበባ ለሷ ሁላችሁም ማለት ሁሉም ማንም ሰው አልሄደም እንዳለ፣ ጭንቅላታችሁ ገንዘብ ላይ ብቻ ናሉ። ወይ አትለወጡ ወይ ምን አትሉ። ያው ናችሁ እኮ ያው ናችሁ፣ ያው ናችሁ። እህ ነገ ለሩታ ተሰፕራይዝ አለኝ። ደህና ናቸው እኛም ደህና ነን። እንታይ አሳያቸው ካሜራማን እዚህ ጋር ጥሩ ጥሩ ምንድን ነው የሚባለው? ሙክት ሙክት ሙክት ይዘርናቸው፣ መጠናሚ ያው በእኛ ባህል ሴት ልጅ ከወለደች በግድ ነው ይታረድላታል። ቤት ውስጥ የገባች ቀን ማለት ነው። ገባችሁ አይደለ? ይታረዳል። ይሄ ያለ ነገር ነው። እኔ የጠበኩት ትልቅ ነገር ነው። አለቀ። ገባችሁ አይደለ? ለሩታ ምንም አይጠቅማትም። በግ ምንም አይጠቅማትም ማለት፣ ወርቅ ምንም አይጠቅማትም፣ መኪና ምንም አይጠቅማትም ልትሉ ትችላላችሁ ግን እሱም እያነሳት ይገባታል። ገባችሁ ገባችሁ ላውራ እንደ ሁሉንም ላውራ እንደ እኔ እኮ አላወራሁም። እንዲሁም እኔ አንድ በቴን ቆጥቤ እኮ ነው የማወራው። ይሄ ሙክታው ነው ከአስራ አምስት ሺህ ይበልጣል። ይበልጣል አይበልጥም። ነገሩ ተሰፕራይዝ አለኝ እንግዲህ ዛሬ ለየት ያለ ቀን ነው። እንግዲህ ሩታዬ ከወለደች በኋላ ትንሽ መጠገን ያስፈልጋታልና፣ ከቻልም፣ በየሳምንቱ ካልቻልም፣ ደግሞ በየአራት አምስት ቀኑ እንደዚህ አይነት ጠቦት ይታረድላታል ማለት ነው። በመጀመሪያ ግን ሰላም ብሏቸው እንዴት ናችሁ ቤተሰቦች? ትንሽ በቡ እያስቸገረኝ ስለሆነ ትኩረት ወደታቸው ነው። በያላችሁበት ሰላማቸው ዝት ይበደል። እንግዲህ ዛሬ ሩታን ይጠግናል ለን ያሰብነውን ሙክት ይዘን መጠናል። ፈረንጁ ሰላም በላቸው። ሰላም ቤተሰቦች፣ እንዴት ናችሁልን? እኛ አለን መስገ እንግዲህ ዛሬ በዚህ አጋጣሚ ግን ማለት ነው ወንድ ልጅ ስለሰጣችኝ ምናምን ምናምን አለ አትበሉ። እሺ አይ እንደዛ ነገር አይመቸኝም። ሲጀመር ሴት ልጅ ናት። በአሁን ሰዓት ማለት ነው ጀግና ልንገራችሁ ማለት ነው እ ወንድ ልጅ ስለወለደች አይደለም በግ የሚታረድላት ወይም ደግሞ ሴት ልጅ ስለወለደች አይታረድላትም። አይደለም ወንድ ልጅ ስለሰጣችን በሰጥስ ላይታረድላት ነው። ሴት ልጅ ብትወልድላት ታርዱላት ነው። ተው እንጂ ጋር አወራሁኝና ማንም የሌለበትን ሰዓት እድገት የምትባለዋ ማለት ነው። እና ከእሷ ጋር አወራሁኝና ማንም የሌለበትን ሰዓት አሳቻ ሰዓት ጠብቄ ባህሉ አደለም። ከባህሉ ትንሽ ያስነገጠ ነገር ነው። ማደርገው ለምን ልዜ ምናፍኮኛል ስክታ ምንደዛው እና ግዴታ ማየት ስላለብኝ ባህሉ ስለ ባህሉ ልታውሩ እንዳይሆን ብቻ ስለ ባህሉ፣ ተው እንጂ ባህል ጠብቃችሁ ነበረ እንዴ? ባህሉ እንትን ያለ ነገር ነው። ተው እንጂ ሲጀመር መልስ ሄዳችኋል፣ የሚባል ወሬ በደንብ ሰምቻለሁ። መልስ ሄዳችኋል እነሩታ ቤት ማለት ነው። በስነ ስርዓት ገባችሁ አደለ? ነገር ግን እናንተ የገንዘብ እንትን ጭንቅላታችሁን አዝሮ ነው እንጂ ከዱባይ እንደተመለሳችሁ ሰርግ ልታረጉ ነበረ። እያሰባችሁት አለን እንዴ? ግን መጀመሪያ ሲጀመር ባህሉን ሳጠብቁን ነው አንተና ሩታ አደለ አንድ ላይ የሆናችሁት። ሶ አሁን ስለ ባህል አታውራ አባቴ። ገባ አደለ? ሶ ባህሉን አልጠበቃችሁም አንተና ሩታ ወደ ገደለው ገብታችኋል። አለቀ አለፍ ነው እሱ ባህላችን አይደለም ገባችሁ አይደለ ሶ፣ ከዛ በኋላ ሽማግሌ ተላከ። እሺ ያለ ነገር ስለሆነ፣ ያ የሚያጋጥም ነገር ስለሆነ፣ አንድ ፍቅረኛሞች አንድ ላይ ተዋዶ አንድ ላይ ከኖሩ ሽማግሌ ላካል፣ በቃ አለቀ። ይቻላል። ኦኬ፣ ተቀበል ነው እና መልስ እንሄዳለን። ሽማግሌ ሰርግ ይደረጋል ብላችሁ ጭጭ አላችሁ። ታው ነው። አሁን ደሞ ከወለደች በኋላ ደግሞ የእሷ እናት ቤት ሄዶ ለመጠየቅ ባሏ ከሆነ ለምንድን ነው ሄዶ የማይጠይቀው? የምን ባህል ነው? አይፈቀድም ነው ወይስ ምን ማለት ፈልጎ ነው? አብርሽ ማለት ነው እስቲ ንገረኝ። ማለት ይህ ሚስቱ ወልዳ እናቱ ቤት ወልዳ ማለት ነው ባልዮ ሄዶ አይጠይቅም ነው? እሷን አባባል አልገባኝም ጋሽዬ። በሌሉበት እናቷ በሌሉበት ተደብቀ ልትገባ ነው። ታው እንጂ እንደዛ ነው እንደ ነገሩ ከቤት ደግሞ ውጡ መቼም ላግኛቸው፣ አለናቸው። ሩታንም ልጄ ነው። ስለዚህ ያለኛ አማራጭ ምንድን ነው? ቤት ማንም የሌለበት ንታይም ጠብቀሽ ንገሪኝ ብያት እሺ ብላኝ። እድገትም እንግዲህ እናት አባት ምንም በሌሉበት ገብቼ ምናምን ሩታን ሰርፕራይዝ አድርጊያት እወጣለሁ ማለት ነው። ሩታዬን ሰርፕራይዝ ለማድረግ ነው ዋናው ፕላን። እኔ እንደምሄድ አታውቅም ሩታ። ሲቀጥል ደግሞ አትጠብቅም። እኔ አሁን አስባለሁ በደንብ ሪል ሪል ስሜቷን ማየት ስለፈለኩኝ በደንብ ትደነግጣለች ብዬ አስባለሁኝ። ስለዚህ ያለኝ አማራጭ ፋሚሊዎቼ ማንም የሌለበትን ሰዓት ጠብቆ መሄድ ነበር እና አሁን ማንም የላ እና ለማንኛውም ፋሚሊዎቼ ይህንን አበባም እንሰጣታለን። ስለ ተመልክ በጣም ደስተኛ ትሆናለች ብዬ አስባለሁ እና ጋይስ ከዚህ በኋላ እንግዲህ ጥሩ ጥሩ ቪዲዮችን ነው ወደ እናንተ የምንለቅላችሁ ማለት ነው። እንዴት አያችሁት ግን በጉ ትልቅ ነዋ። ያኩራል። በጉ ጥሩ ነው እንግዲህ ተቀብለነዋል። ምንም አይልም፣ ምንም አይልም። ያው ያለ ነው። ምክንያቱም ይሄ ብርቅ አደለም ቤተሰብ። እኔ እንደ ብርቅ ላይም፣ እንዴ እንደ ብርቅ የምታዩ ይዩት፣ ግን ብርቅ አደለም። እንኳን አብርሽ አደለም፣ እንኳን ብር ያለው ማኪና ያለው አደለም ማለት ነው ማንም ሰው ለሚስቱ ሚስቱ ከወለደች ከየትም እንኳን ከራሱ አይደለም ተበድሮም በግ ይገዛል። ገባቸው? ይህ ብርቅ አይደለም። እኔ ብርቅ አይደለም፣ ብርቅ አይደለም። በግ ብርቅ የሆናችሁ አሽቃብጡ። ለእኔ በግ ብርቅ አይደለም። በግን እንደ ሎርማኔ አብርሽ በግ ይዞላት መጠለሩታ ተብሎ ሎርማኔ ለቪዲዮ መስራት ከፈለጉ የሚታረድ ነው። ሎርማን ነገር ነው ይሄ ማለት ነው። ገባቸው? እንደ ትልቅ ነገር ታይቶ ምናምን ሰፕራይዝ ምናምን የሚባል አይደለም። የለም እናንተ ጋር ነገሩኝ። እስቲ አንድ ሴት ልጅ ከወለደች ማለት ነው፣ እንኳን ሴት ልጅ ከወለደች አይደለም። እኛ ማለት እኔ አባቴ ቤት አይደለም እህቴ ቤት እንኳን ካረፍኩኝ፣ ከዚህ አገር ከሄድኩኝ የእህቴ ባል በግ ያርዳል። ሌዛው ቀን ያለ ነው። እንኳን ሚስቱ ወልዳ አደለም ባሏል። በግ እንትን በግ ብርቅ አደለም። ይሄ ኖርማል ነው አይደል? ያለ ነው። እናንተ ጋር ብርቅ ሆናችሁ አሽቃብጡ፣ እዛ ገባችሁ አይደል? በግ ብርቅ ሆነ። እኔ ብርቅ አይሆንብኝም እንዴ? ምንም አይልም። አሪፍ የሚባለውን ምርጠን አሪፍ የሚባለውን ምርጠን የገዛ ነው እንግዲህ፣ እሷን ስታየው ትወደዋለች ትበላዋለች። ጥሩ ነው ለአራስ ግድ ነው። በግ ግን ማለት ነው እኔ በጣም እያዘንኩት ምን እንዶ ታውቃላችሁ፣ ትናንትና ሰፕራይዝ አለ ለሩታ ያለው ነገር ነው እ እኔ ትልቅ ነገር ነበር የጠበቅኩት። በቃ ሰፕራይዙ ይሄ ከሆነ ነው ሰፕራይዝ እና የሩታዬ ስሜት ማየት በጣም ጓጉቻለሁኝ። ምንም እንትን ይመስላችኋል እንጃ አጠብቅም ሁለተኛነት አንደኛ አብራሚ አጠብቅም ሁለተኛ ነገር ደግሞ ያው ያለንበት ሁኔታ ትንሽ እንደ ስለሚል በቃ ምደነግጥ ይመስለኛል እናንተ ከህይወት ውጡ ውስቲ ማለት ነው እናንተ ውጡ ውስቲ ከህይወታቸው ውጡ ውጡ ውስቲ ውጡና ድራሞን ይተውትና መልስ የተባለውን ቪዲዮ ይልቀቁልን ሲጀመር ማለት ነው አብርሽ ደግሞ ስለ ባህል ሲያወራ አያፍርም እንዴ ስለ ባህል ያውራ ጭራሽ ው ምደነግጥ ነው። ግን ደስተኛ ትሆናለች ብዬ አስባለሁ። ምክንያቱም አንተም ልጅ የምታይ ደስተኛ ትሆናለች፣ እሷም ደግሞ ልጇን ቤት ላይ ስታይላት ደስተኛ ትሆናለች ብዬ አስባለሁ። ብቻ እና ሌላ ነገርኳቸው ነገር ፋሚሊ እንግዲህ፣ እቺ አበባ ለሩታ አብርሽ ገዝቶላት ነበረ ከዚህ በፊት ከአሻንጉሊቱ ጋር ትዝካላችሁ ማለት ነው። ግን ትልቁን ቢገዛ ምን ያደርጋል። እኔ በሆንኩኝ ኢትዮጵያ ውስጥ ማለት ነው የእውነት በሆንኩኝ፣ እግዚአብሔር ምን የመሰለ አበባ ነው የምገዛላት። አበባ የሆነች ልጅ ስለሆነች ማለት ነው ሩታ፣ ገባችሁ? ፌክ አበባ ሳይሆን የሚገባት ማለት ነው ፍሬሽ አበባ ነው የሚገባት። ኦሪጂናሉ ነው የሚገባት። ይሄ ፌኩ አይደለም የሚገባት። ገባችሁ? ወረ ጨርቅ ተጠቅሎ ቀለም የተቀባ አይደለም የሚገባት። ኦሪጂናሉ ስታሸተው መዓዛ በመዓዛ የምትሄድ ገባችሁ? እሱ ነው የሚያስፈልጋት ለሩታ ሆስፒታል እንኳን አንድ ሰው ገዝቶ እንኳን አልሄድም። እነዚህ ፌኮች ደግሞ ሰፕራይዝ ይላልን። ወደ መጣሁበት ቦታ ሄድ ነው እና ሩታ ልቧን አይቼ እዚህ እንድቀር ከፈለገች እዚሁ እቀራለሁ። አይ በቃ ሂድ፣ ምንም አትሰራም ምናምን ካለችኝ ደግሞ ዛሬ የመጨረሻ ቀን ይሆናል ከእሷ ጋር የመገኝበት ማለት ነው። እና የእሷን ልብ አይቼ ነው ለመ ሀርድ ነው መኪና ሳይሰብርብን ያመጣ ነው ለማንኛውም ማለት ነው። ልቤ ግን እየጠነገጠ ነው ደግሞ ሲችሉ ድራማ ይችላል። ሁሉም እናንተ እንዴት ነው ነገሩ? ምንም አይልም አባቴ። ገና የመጀመሪያ ነው ዛሬ የምትገባው አይደል? የመጀመሪያ ነው የምትገባው? አዎ፣ ምንም አይልም። አይዞሽ አትፍራሽ። ደንግጪ አስመስ ተብሎ መጀመሪያ ተነግሯታል። ምን አለበት አራስ ሆና እንኳን ድራማ ባታሰሯት። ሽተናነጋ አበባውን ተቀበል አባም የለም

ገና የምናየው ጉዳይ አለ። ቤተሰብ ገና ገና ክርስትና እንጠብቃለን። ምን ይመስላችኋል ቤተሰብ ክርስትና? አዎ፣ አዎ እኔ አልሄድም አሁን ወደ ሌላ ነገር አልሄድም። ይገባችኋል ብዬ አስባለሁ። የእውነት እየተፈራራችሁ ነው? የእውነት እናትና አባት ሊመጡ ነው ተብሎ እየፈራራችሁ ነው። ልክ እንዴት ነው? ፍቅረኛ ይዛችሁ ገጠር ውስጥ ታውቃላችሁ። እኔ ገጠር ውስጥ ፍቅረኛ ይዣ አላውቅም። ገና በልጅነቴን የወጣት ከአባቴና ከእናቴ ቤት ማለት ነው። ግን ገጠር ውስጥ ታውቃላችሁ ፍቅረኛ ይዞ ምናምን ማለት ነው። ከዛ የሆነ ፍቅረኛ ብቻ አይደለም፣ ገባችሁ እኛ ጋር ማለት ነው። መስቀል ጊዜ እንደዚህ ብዙ ሰው ይመጣል እኛ ሰፈር። ከዛ የእንግዳ ቤት አለ ማለት ነው። እዛ ቤት እንደዚህ ልጆች ምናምን ከገባ ፋዘር ይቆጣ ነበረ። ምክንያቱም የእንግዳ ቤት ከፍተን ከገባን ማለት ነው ከዚ እንደዚህ ልጆች ምናምን የኛ ሰፈር ልጆች ምናምን እንደዚህ አንድ ላይ ተሰብስበን እዛ ቤት ቁጭ ብለን ፋዘር የሆነ ቦታ ሩቅ ቦታ ይሄዳል። ከዛ ያ ቤት ሲመጣ ማለት ነው ድምፁም ከሰማን በሩቁ ነው የምንሰማው ማለት ነው ድምፁም ከሰማን ታውቃለች ወይኔ፣ ፋዘር ይመጣ ምናምን ምናምን፣ ውጡ ውጡ ውጡ ብለን ቶሎ ብለን በሩን ቆልፈን ምናምን እንደምንወጣ ወይም ደግሞ እንዴት ነው? ፍቅረኛ ይዛችሁ ምናምን ማለት ነው እናት አባታችሁ ቤት፣ ወይም ተደብቆ መጥቶ ምና ቶሎ አባቴ መጣ እናቴ መጣች ቶሎ ውጣ ውጣ ተብሎ እንደዛ ነገር ማለት ነው። አብርሽና ሩታ እንደዛ ነው የሚያደርጋቸው። እናንተ እንደዚህ ከሆነ ማለት ነው መጀመሪያ ባህሉን አጠብቁ ነበረ። የእውነት ፈርታችሁ ነው? አሁን የእውነታችሁ ነው? ለእኛ እንዲመስል ተው እንጂ

ቆይ ልጅ እኮ ሲቆረጥ በጣም ነው የሚያለቅሰው፣ በምን ዝም ይላል? እናት ክልለች፣ ትሄዳለች እኮ ችግር የለውም። ጥላ ተይዞ ይኬዳል። ክትባት ምናምንም እኮ አለ። ቤተሰብ በጣም ቪዲዮ ረዘመ። የእውነት ለመናገር በአውራማ ብዙ ነው ማውራ፣ ስለ አስተያየት ስለ ቪዲዮ ማለት ነው። ስለዚህ ያላያችሁት ገብታችሁ ቪዲዮ ይዩ፣ በቪዲዮ አስተያየት ስጡ፣ ኮሜንት ጻፉ። ዝም አብርሽ ጀግና፣ ሩተዬ ጀግና፣ ሩተዬ ይሄ አው እንደዚህ ነው ምናምን አትበሉ። በደንብ ቪዲዮ አይታችሁ ኮሜንት ስጡ ማለት ነው። እና በጣም ቪዲዮ ስለ እንትን ታይሙ ስለረዘመብኝ ነው እንጂ ሙሉ ቪዲዮ እያየ ብትነትን ደስ ባለኝ ማለት ነው። የእውነት ነው ምላችሁ። በተረፈ ሰላማችሁ ይብዛልኝ፣ እወዳችኋለሁ። የቀረ ካለ ነገ እመጣለሁ። ባይ ባይ።